አላህ ከሆነ ደግሞ ነገ በይ ሰዓት እንገናኝ፣ ኮምፒውተር እናድርግ። እኔ በአላህ ላይ ስላልተዘጋጀው ገባህ በቃ። ስለዚህ እንዝገው ነገ እና እግዚአብሔር። አሁን ሌላ ሰው ካለ ይግባ። በቃ ተግባባን፣ እንደዚያ ነው እኮ ጨረስኩኝ። አዎ አላህና ያህዌ በሚል እሱን ጥሩ፣ ነገ ሰዓቱን እንትን ማለት እንችላለን። ውይይታችንም የሆነው ስለ አምላክ እውነተኛው አምላክ አላህ ወይስ ያህዌ በሚለው ስንወያይ የእምነት መጽሐፎቻችንን መሰረት አርገን ነው አይደል? አኮርዲንግቱ ባይብል፣ አኮርዲንግቱ ቁርአን፣ ዮሐንስ አ ሐዲሳትንም ሐዲስና ቁርአን ላይ እኔም በመጽሐፍ ቅዱስ እናወራለሁ። አ ኦኬ፣ እኔም ገድላት ይፈቀድልኛል ማለት ነው። ጥሩ፣ ስለዚህ ችግር የለም እሺ ገርላት ጋር ምን አስወሰደ? አባቴ ገርላት የሃይማኖት መከራከሪያ ናቸው እንዴ? ወንድማችን አታምንበትም እንዴ? አታምንበትም የሃይማኖት መከራከሪያ ናቸው። አንተ ሀዲስና ቁርአን አለኝ ነው አለ እንዴ? ተመዘረበና፣ ኦኬ አታምንበትም፣ አታምንበትም። ኦስማን አሁን አዳምጠኝ ወንድሜ ብሮ አላመንክበትም። አኮርዲንግቱ ባይብል ብቻ አደርጋለሁ። አኮርዲንግቱ ባይብል ብቻ አደርጋለሁ። አላምንበትም በለኝ። ኧረ አዳምጥ ኦቶማን እሺ፣ ማውራት ትችላለህ፣ አንዴ አዳምጠኝ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነቷ የተመሰረተው በመጽሐፍ ቅዱስ ላይ ነው። ሉሲ የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው እንጂ እምነቴ በገርላት እና በርሳናት ላይ ነው ያለችበት ማስረጃ ካለ ተቀብለን ውይይቱን እንቀጥላለን። ገድላት እና ድርሳናት ለቤተ ክርስቲያን ልዩ ውይይታ ስላላችሁ የሃይማኖት መሰረት ሳይሆኑ ያው ለህይወት ለመመራት ምድረው ላይፍ ስትራግላችንን ላይፍ ወያችን እንድናስተካክልበት የተዘጋጁ ባዮግራፊዎች ናቸው እንጂ የሃይማኖት መከራከሪያዎች አይደሉ። አንተ ግን ሀዲሳት የሃይማኖት መሰረት ናቸው፣ ቁርአን የሃይማኖት መሰረት ነው። በሃይማኖት መሰረት በሆነ ነገር ላይ እናውራ ነው አይ ገርላትና ርሳናት የሃይማኖት መሰረት ናት ብላ ቤተክርስቲያን እንትን ካለች አሳየኝ እና አንቀጥል። እኔ እስከማ እኔ እንግዲህ በቤተክርስቲያን ነኝ። ይህን ነገር ስለማናውቀው ማለት ነው ሰው አሁን ነገሩን አናስፈው ነገ በፈለገው ሰዓት ንገረኝና አላህ ወይስ የሀዌ በሚለው እንግባ። ኒታይም ማለት ማለትም መጀመሪያ መጽሐፎቹን ራሱ ባይብልን ራሱ ቤተክርስቲያን ናት አይደል የምትቀድመው ከባይብልን ዮሐንስ ሰዓቱን አትነግረኝም? ወንድማችን ኦትማን ቆይ ልጨርስ እንጂ አንሲ አንታ ወራር ላይ ተግባቡና ተግባቡና ሰዓቱን እንትን ብለን እንትን እንድንል አሁን የተጠያየቁትን ከምን ከምን እናስገባ ወይም ከምን ከምን እንደው ዲቤት ማድረግ የምንችለው ይችላል የምትሉትን ነገር ላይና አስይዙትና መስመል አስይዙትና ነገ ሰዓቱን እንግዲህ በሚመቸኝ እናንተም በሚመቻችሁ ሰዓት አድልገን እንዘጋለን ማለት ነው። አይሻልም? ዮሐንስ ነገ ምን አዲስ? ይሄንን እኮ አልተባባልንም። ይሄንን አልተባባልንም። ከሚባባል ቀበላቸው አልቀበለውም። ካልከኝ ተዋዋለሁ። ለምንድን ነው አልቀበልም እምልህ? ቀበሉ አሉ የሃይማኖት መከራከሪያም። ከተቀበልከው ምን ሆኖ የከበደ? ታዲያ የሃይማኖት መከራከሪያ አይደሉም ኦትማን? ይሰማል ባይብልስ የሃይማኖት መከራከሪያ ነው እንዴ? ኦፍ ኮርስ የሃይማኖት መከራከሪያ ነው፣ የሃይማኖት መሰረት ነው። ኦፍ ኮርስ አይ የሃይማኖት መሰረት እንዳትልማ ቤተክርስቲያኗ መጀመሪያ ተመስርታ፣ እሷ የሚመቻትን መጽሐፍ ነው የመረጠችው። ስለዚህ አሁን ገድላት የእናንተ ነው። አይደለም አልቀበለውም። ደግሞ እሺ አሁን እሺ ገድላት የሚጨመርልህ እንደ ቶ የሃዊን አምላክነት አይደለ? ያ አላህና የሃዊን ነገር አይደለም? እንደሆነ ገድላትንም ጨምር። ከዛ ኔ ደግሞ የሙሐመድንም የላይቭ ወይም ደግሞ ባዮግራፊ ጨምረዋል። እዛ በሱ እናወራለን። ኢትስ ኦኬ ችግር የለው እሱ ቀጥ እሱ ቀጣይ ርዕስ ነው። ነቢያቶች ችግር የለው ባዮግራፊ ነው። በስልምና በሚለው ማድረግ እንችላለን። በቃ እኔማ እኔም የኢስላሚክ ሶርስ የሆኑ ነገሮችን በሙሉ አመጣና እናወራባቸዋለን። የነገው ፕሮግራም የነገው አሁን ቁርአንና ሐዲስ ነው አይደል ተነጋገር ነው ያህዌ ወይስ አላህ በሚለው ወጥማሙ ወይ የት አልፈልክም ንገሬም በግልጽ ኦኬ እሺ። አይ ቲንክ ኦስማኖቭች ትንሽ ግልጽ አይደለም ምን የማውራው። ዮሐንስ እኔ እኔ በመሃል ልግባና ኦስማኖቭች፣ አፈውን ነገ የምታውሉት በአምላክነት ዙሪያ ላይ ነው የሚሆነው። በአምላክነት ዙሪያ ላይ አንተም አላህን በተመለከተ ዮሐንስ ከቁርሃንም ከሀዲስም ይዘመተ ነው የምትጠይቀው። እስማኖቪችም ደግሞ አንተ እምነት ላይ መጽሐፍቶች ያሉትን አምላክነትን አያረጋግጥልኝም ያለውን በአንተ እምነት ዙል ያሉትን መጽሐፎችን ነው የሚገልጠው ኦኬ። አንድ መጽሐፍ ብቻ ገልጠ የሚሆን ነገር ሲሆን፣ ላይክ በአንድ ነገር ነው ብቻ ነው እኔ የምቆሙ አይነት ነገር ነው እኔ አሰስ ገሰሱን አምጥቼ መጽሐፍ የቤተ ክርስቲያን መጽሐፍት የሆኑ አይሆኑ በማይታወቁ ነገሮች ላይ አምጥቼ ልወያይ እያለ አይ እኔም ደግሞ እስላሚክ ሶርስ የሆኑ ነገሮችን በሙሉ አምጥቼ ልወያይ እንደማለት እኮ ነው። ሊንዳ ያኔ መከራከሪያ አይደሉም ካለች በግድ መከራከሪያ ላርገው እያለኝ እኮ ነው ያለው። ምን ሆነሽ ነው ሊንዳ? ዑስማንን ጥያቄ ነበረኝ ሊንዳ፣ ከፈቀድኪ ለዑስማን ኦኬ ስለዚህ ምንድነው? የሚሆነው መሰለህ፣ አሁን አንተ ዮሐንስ ምን ታስቀምጣለህ መሰለህ፣ ኦርቶዶክስ ቤተ ክርስቲያን ያሳተመቻቸው መጽሐፍቶች ብቻ ከሆኑ እንደምትቀበል ላይን ታለጋለህ፣ ታሰምልበታለህ። ኦኬ ከዛ ውጪ ይዞት የሚመጣው መጽሐፍቶች ካሉ ክሌም ማድረግ ትችላለህ፣ ነው ብለህ ማስቆም ትችላለህ። ይሄን ፈቃዱን ሰጥሃለሁ፣ በዚህ ኦርቶዶክስ ተዋህዶ ቤተክርስቲያን ሙሉ ያደልገኛል ብለ የያዘችውን መጽሐፍቶች ኡስማን ይዞ ከመጣ አምላክነት ላይ ዲቤት ለማድረግ በቂ ነው። ሙሉ ይሆናል ማለት ይሄ እምነት ሙሉ የሚሆነው እነዚህ እነዚህ ነገሎች ሲኖሉት ነው ብላ ኦርቶዶክስ ተዋህዶ ካስቀመጠችው መጽሐፍ ላይ አይ አንዱን ብቻ ይዘን ነው የምንወያየው ከሆነ ይሄ ዲቤት አይሆንም፣ ወይም ደግሞ ውይይት አይሆንም። ስለዚህ አሁን አንያ ተናግሊ ማለት እግዚአ ምንድነው? አሳስገሳሱ ግን አንቺ የሃይማኖት መከራከሪያ የሚባል ነገር አልገባሽም ማለት ነው። አሁን ለምሳሌ እናንተ ሐዲሳትና ቁርአን ለሃይማኖታችን መሰረት ነው ብላችሁ ታምናላችሁ። እሺ እኔ ደግሞ አንድ እስላሚክ ሶርስ የሆነ ሌላ መጽሐፍ አምጥቼ ቀላቅዬ ይሄም የሃይማኖታችን መከራከሪያ ነው ብዬ እንደ መከራከር ማለት ነው። እንደዛ ነው እያልሽ ማለት ነው። ኢትሶክ ገድላትና ድርሳናትን ያምጣ እኔም ደግሞ እስላሚክ ሶርስ የሆኑ ነገሮችን አመጣለሁ። ለእሱም ገደብ እያበጃ ለአንተም ለእሱም እኮ አሁን አንተም እስልምና ላይ ሀዲስና ቁልሃን ያለው ሀዲስና ቁልሃን ይዤ እመጣለሁ። ከሀዲስና ከቁልሃን ውጭ እስልምና ሙሉ የሚያደርገው ሌሎችን መጽሐፍቶች አሉ ካልክ እስልምና ላይ ያሉ መጽሐፍቶች ከሆኑ ይዘህ መምጣት ትችላለን ማለት ነው ኦኬ አሰስገሰስ ማምጣት አይደለም እስልምና ሙሉ ያደርገዋል ብለህ ሌሎች መጽሐፎች ካሉ ዮሐንስ ይዘህ መምጣት ትችላለን ገድላትና ርሳናት ክርስትና ሙሉ ያደርጉታል አይባሉም አንቺ እንደምትይ ነው እያልኩት ያለው እኔም ደግሞ አመጣለሁ ሙሉ የሚያደርጉ ነገሮችን ማምጣት ትችላለህ ወይ ሊንዳ እንዴት እንደምታስብ ያልገባኝ። አይ እኔ ችግር የለውም አልኩት። በገላትና በድርሳናትና በያህዌ ዙሪያ አይደለም፣ እንደፈለግክ አምጣ። ገላትና እርሳናት እንወያይ፣ እኔም ደግሞ እስላሚክ ሶርሶችን አመጣለሁ፣ እንወያይ። አሁን ሰዓቱን ንገሩን እና እንቀጥል። አንዴ ከዛ በፊት እኔ ልናገር አንዴ እስኪ በፍቀዱ ሊዳ። እኔም እባካችሁን እባካችሁን ምንድን ነው ሁለታችሁንም ኡስማንንም ዮሐንስም አንዳንድ ጥያቄ ጠይቃችሁና አስመልሱልኛላችሁ ከኡስማን ሊጀምር ኡስማን፣ ሚዩት ክንክፈትና የምትመራው የምታምነው የምታምነው መጽሐፍ ንገርኝ። ቁርአንና ሀዲስ አለቀ። ዮሐንስ ዮሐንስ፣ ሚውት ክንክፈትልኛ የምታምነው ጥያቄ በደንብ ተረዳው፣ የምታምነው መጽሐፍ ንገርኝ። ሌላ ካልነገርከኝ ሌላውን አታምንበትም ማለት ነው ኡስማንም ዮሐንስም መጽሐፍ ቅዱስ መጽሐፍ ቅዱስ በቃ ስለዚህ ኡስማን ከቁርአንና ሀዲስ ውጭ የሆነ ነገር ቢመጣ አታምንበትም ማለት ነው ዮሐንስም ከመጽሐፍ ቅዱስ ውጭ ገላት ቢመጣ ወይ ምንም ቢመጣ አታምንበትም ማለት ነው በዚህ ያስማማችኋል ሁለታችሁም ገላትን አልቀበልም ማለት ነው። አላምንበትም ማለት እኔ ባመጣወት መስፈርት እኔ ባመጣወት መስፈርት አላምንበትም ብሎ በቃ አላምንበትም ካለ መብቱ ነው። በቃ ከባይብል ብቻ አዎ ብሎ ስለዚህ ሰዓቱን ንገረኝ። አላምንበትም ስትልኮ በቃ ሰዓቱን ንገረኝ በቃ ስለዚህ ኡስማኖቪች ስንት ሰዓት ይመችሃል? በኢትዮጵያ ሰዓት አቆጣጠር ዮሐንስም፣ ስንት ሰዓት ይመችሃል? በኢትዮጵያ አቆጣጠር። ኦኬ ያው የምንገናኝበት አላር እ የቫምፓየር ጀማ ከምሽት አምስት ሰዓት ጀምሮ አለሁ፣ ይችላለሁ። ዮሐንስ፣ ከምሽት አምስት ሰዓት ትችላለህ? ችግር የለው። ምሽት አምስት ሰዓት ነው ይመጣለ ስለዚህ ነገ ውይይታችን አላህ ወይስ ያህዌ በሚለው ነገ ምሽት አንሳለን እንወያያለን ማለት ነው። እንዳየ ሌላ ሰው አይኖርም። ሰዓት ታስከብሪልናለች። ሰዓት ከተነጋገርን በኋላ ወደ እርሳናችን ወደ ማን ወደ እርሳችን ሄዳለን ማለት ነው እዚሁ ጋር እንድትወስኑ የምፈልገው በስንት በስንት ደቂቃ ሊያዝላችሁ እዚሁ ጋር ተስማምታችሁ፣ ነገ ምንም አይነት ጭቅጭቅ እንዲፈጠል ስለማልፈልግ ስንት ስንት ደቂቃ ሊያዝላችሁ እዚሁ ጋር ተስማሙ። የሚይዝላችሁን ደቂቃ ከዛ እንትን ማለት እንችላለን። ከዛ በተጨማሪ ዮሐንስም ተጨማሪ ሰው የምታስገባው የለም። ኡስማንም ተጨማሪ ሰው የምታስገባ የለም ይሄንን ክሊን ታለጉልኛላችሁ ሁለታችን ብቻ የምትሉ ከሆነ ሁለታችሁ ብቻ አይ ዮሐንስ ተጨማሪ ሰው አስገባለሁ ኡስማንም ተጨማሪ ሰው አስገባለሁ የምትል ከሆነ አንድ አንድ ሰው ፈቅድላችኋል ለሁለታችሁ ከዛ በተጨማሪ ሌሎች ሰዎችን ገስት ላይ አላስገባም ማለት ነው መለባበሽ ወይንም ደግሞ ሌላ ነገር እንዳይፈጠል ችግር የለውም። ደቂቃ ሱ የፈለገውን ይህን ያህል ደቂቃ ይህን ያህል ደቂቃ ሱ በጣም ነው ችግር የለብኝ ምንም ደቂቃው እንትን አይለኝም። የፈለግከውን መግቢያው አጠር ብትል ጥሩ ነው። አምስት ደቂቃ እናድርገው። ኤክስፕላኔሽን ጨምር። ስንት ደቂቃ አስር አስር ደቂቃ ይሁን፣ ኦር ሰባት ሰባት ደቂቃ። እሺ ሰባት ይሁን አስር ኦኬ፣ ሰባት ይሁን። እሺ ችግር የለውም በቃ እሺ። እዛ ሴሽኑ ስንት ይሁን? ሦስት ጊዜ ስንት ይሁን? ሦስት ጊዜ እናድርገው። አራት ጊዜ ሁለት ሁለት፣ አራት ጊዜ ስንት ስንት ደቂቃው ሪባቱ ሴሽኑ ማለት ነው። አራት ጊዜ ስንት ይሁን? እሱን አምስት አምስት ደቂቃ ማድረግ ይቻላል። እሺ አሻራ ጊዜ አምስት ሺ አይን ደን እሺ፣ ጥያቄና መልስ። ኦኬ ጥያቄና መልሱ ስንት ይሆን? ምረጥ አንተ። አስር አስር ደቂቃ ይሁን። አስር ደቂቃ ጥያቄና መልስ። ማጠቃለያ ደቂቃው ስንት ይሆን? ምረጥ አንተ። ችግር የለውም የትኛውም ቢሆን ችግር የለውም። ስለዚህ የጀመረ ይጨርሳል። ተስማማ። ያው እኩል እኩል ነው የሚደርሰን፣ ዞሮ ዞሮ ምንም እንትን የሚል ነገር የለውም። የጀመረ ይጨርሳል። የጀመረ ይጨርሳል ማለት እኮ አንድ ተጨማሪ እንትን ይኖረዋል። እንደሱ ከሆነ እኮ አልገባህም ብሎ ለምሳሌ አንተ ከጀመርክ አንተ ነው የሚጨርሰው ማለት ነው። እኔ ከጀመርኩ የመጀመሪያውን የመግቢያውን እኔ ከጀመርኩ አምስት ደቂቃ ማጠቃለያ የመጨረሻው ይህን ይሆናል ማለት ነው። ግልጽ ነው። ግን እኳ ችግር። ስለዚህ ተስማምተናል። ነገ አምስት ሰዓት ላይ ያሀዌ ወይስ አላህ በሚለው ስራ እንገባለን ማለት ነው በሀዲስና ችግር እና ባይብሏንም አትርሳት ዮሐንስ አንዴ ዮሐንስ አንዴ እስምሽ እና ዮሐንስ አንድ ነገር ልበል በል እኔ ነበር አንድ ነገር ልበል ግን ስለዚህ ዮሐንስ ተጨማሊ ሰው ትፈልጋለህ አንዴ ይሄን ልጨልስ አፉን እሺ ነብሌ ተጨማሊ ሰው ትፈልጋለህ ኖ ሁለታችን ብቻ ማንም ሰው እንዳይመጣ ሁለታችን ብቻ ሁለታችን ብቻ ለምሳሌ መረጃ ለማክበር ሰው ካስፈለገ ነው ያወጣልን ሰው ምናምን ካስፈለገ አንዳንድ ሰው መጨመር ትችላለህ

ቁጭ ብለን ስለምናይ ስለምንታዘ ሁለታችሁ ነው ተቀበላችሁኛ? ይቅርታ አይ እንትን እኮ ነው በነገራችን ላይ አሁን ምንም ዮሐንስንም አንተንም ነው የጠየኩት፣ እና በስቅስ በጸዳ ነገር ብታወሩበትና ለእኛ ብንማርበት ደስ ይለናል። ዮሐንስ ስማላ ስድቡ የሚገኝ ነገር የለም። እኔ ማንን ነው የምሳደበው? ኢየሱስን ከተሳደብኩ ከእስልምና እወጣለሁ። ስለዚህ እኔ ከእስልምና ለመውጣት ብዬ ነው የምሳደበው? አልሳደብም። ዋናው ነገር እንትን የሚለው ነገር ምንድን ነው? ያው ስድብ እንዳይኖር ነው። ሌላ ነገር የለም። በቃ ስድብ ብቻ እንዳይኖር እንጂ ከዛ ውጭ ችግር የለውም።

ልክ እንደዛ ቅሌታ ተፈጥሏል። አለም ጋር ኢንሻአላህ አላህ ሂዳያ ይስጣት። ይቅልታ ትጠይቃለች ብዬ አስባለው። እንደኔ ጥሉን ልጅ ነች። አንዳንዴ ኢሞሽን የሚሆን ሰው መንፈሳዊ ነገር ላይ ትንሽ የሆነ ነገር ይስታል እና ከዛም አንግል ደው የሚሆነው እና ችግር የለውም ከአለም ጋር የግል ህይወቷ አኮ መልካም ልጅ ልትሆን ትችላለች፣ ጥሩ ልጅ ልትሆን ትችላለች። እኔ መሳደቧን ትናንት ስለተሳደበች እንጂ እኔ ችግር የለብኝም ከዛ ውጭ እኮ። ትናንት ግን ተሳድባለች፣ ቢያንስ አይደለ አሁን ይቅርታ መጠየቅ ነበረባት እንጂ። እኔ ትናንት ማታኮ ኢቨን እሷ ቤት ነበርኩኮ እኔ እሷ ቤት ይሄጀ ነበር ገስት ላይ አልገባሁም እንጂ ከታችሁኝ እየሰማሁ ነበረ። እሷ ቤት ነበርኩ። ሌላ ችግር ኑሮብን ሳይሆን ትናንት ስለሳት ሳደበች ግን ይቅርታ መጠየቅ ስላለባት ነው። ከዛ ውጭ ደግሞ እሷ ብትገባም መረጃ ለመክፈት እንጂ ልታወራ አይደለም። ግን ሌላ ሰው መክፈት ከቻለ፣ አሁን እኔ የምሰጠው ለዮሐንስ ምልጫ፣ የምሰጠው ዮሐንስ አንተ ነገ ይገባልኛል ብለህ የምትለውን ሰው ንገለኝ ነው። ያንን ሰው ብቻ ይሆናል ማለት ነው የምናስገባው። ችግር የለውም ነገ እናወራለን። የሚገባውን ሰውል ሚካበል ነገር አይደለም። ችግር የለውም። ስልክ ካገኘሁ ብቻዬንም ልገባ ይችላል። ችግር የለውም። ሊንዳ ስልክካ በዚህ አጋጣሚ ግን መረጃ የሚያሳየው ሰውዬ ማውራት የለበትም። በተቻለ አቅም አንዳንዴ እምነት ነገል ስለሆነ ሴንሲቲቭ ስለሆነ ትንሽ ኢሞሽን ያደልጋል። ከዛ ሰዎች ደግሞ ከበስተጀልባችን እንደው ቀን ሙሉ ተናደን ከነበን ምሽት ላይ የምንናገለው ነገር ትክክል ላይሆን ይችላል። እና እንደዛ ላይክ የኢሞሽን ሆኖ የሚመጣ ሰው ዮሐንሴ ከአንተም ወገን እዚህ ጋር አብላሂማ አብላሂ ማመጥቷል እስካሁን እስከማውቀው በጣም የተለጋጋ ልጅ ነው። አንተም ደግሞ ከአንተ ወገን በጣም የተለጋጋ ሰው ቪዲዮን ከፍቶ መለጃዎችን ሊያሳይል የሚችል ሰው አንተም ብቻ ወይንም ደግሞ ስልክ ካገኘው ገባለው እንዳልከው የምችል ከሆነ መልሀበን ያንን ማድረግ ይቻላል። ነገ አሳውቀኝ የሚገባውን ሰው። በጣም ነው የምናከብላችሁ በጣም ነው የምንወዳችሁ። የትኛውንም እምነት ተከታዮች ሰው ስለሆናችሁ ፍጡል ይጠብቃቃ ስለሆነ እንወዳቸዋለን እናከብላቸዋለን። በተለጋጋ መንፈስ እንቀጥላለን ብዬ አስባለው። እንሻአላህ፣ እንደ አላህ ፍቃድ ዮሐንስ ይጸልሰናል ይመስለኛል።